ከፋሲካ ጋር ስለማይ ዱባይ ምናምን የምትኖር ነው ነበር የሚመስለኝ። አይ አይ፣ እዚህ ነኝ፣ እዚህ ነኝ። አይ ጥሩ ደስ ይላል። እና በተረፈ እንደት ነው አለልሽ? እንደት ነሽ አንቺ? ቤት እኮ እንደምትገቢው፣ አ በዚህ ሰዓት ነው የምትገቢው አንቺ? አልፍ ይጃለው ነው ከዚህ ሰዓት ቀድሜ። ኦኬ ቀደም ብለሽ፣ ከዛ ታመሻለሽ? ከዛ አመሻለሁ። ዛሬ ግን ወጥቼ ተመልሼ እገባለሁ ብያለሁ። ምን ነው ግን ታውታላ እንደዚህ

እኮ ቅጣት ምን አይነት ላይ ምን አይነት ቅጣት ነው የምትቀጣው? እስቲ ልስማሽ እና መርጣለሁ ዳጉጅን። እንዴ ግን እንዴት ብታሸንፈኝስ ምትሸነፍ መስሎ ነው? ምን አይነት ቅጣት ነው የምትቀጭኝ? የአካውንትን የሚባል ነገር አለ። መጀመሪያ አለሳልሶ መግባት የሚባል አለ አይደል? ማዘናገት ቅጣት ወስደው ታብታብ አደረገው። በስንት ነው ቅጣት ቢጂ ቢጂ እንዲነሻበት ከስንት ሺህ በላይ ነው እኮ እየጠየኩሽ እኮ። አንቺ በስንት ነው የምትጫወቱ? አንዳንዴ እንደ ሰዎቹ መጠን ነው። ከሦስት ሺህ በላይ አንዳንዴ ከአምስት ሺህ ነው። እሺ ለእኔ መጠን አውጪልኝና እንዲህ በይኝ። እንዴት ነው አንተ፣ ሰው አለ ስትጫወት አይጠፋም። ግን በሶስት ሺህ እንጫወት መጀመሪያ አይደለ? እሺ ሦስት ሺህ አዎ። ከዚያ በኋላ ነገር እያነን ነው እና ኦ ሚያስበል ከሆነ ከፊለ። እሺ ጋይስ ታፕ ታፕ አድርጉ ታፕ ታፕ አድርጉ። እስቲ አባታችን ሁን እሺ። ደምልሰ ረፊ አባታችን አንቺ ጋር እንደዛ ይላሉ። እኔ እኮ አልገባኝም ዝም ብዬ አይቷቸው እንኳን ማልገባት ሀያ አምስት አዋስቶ ጋይስ አምስት ሀያ አምስት ሰዎች ሀያ አምስት አምስት ሰው አንዳንድ ሰው እናጣለን። ፈዘዋል አንተን እያዩ ቶሎ እኮ ነው ሌላ ጊዜ የሚሰጡት። ምን ያደርጋል፣ አይኑ ጭራሽ የለም።

ጥሩ ሰዎች እዚህ ምን ጥሩ ናቸው፣ አንተ ጋር መጥተው ገና ስጥ የሆነ ድምጽሽ መሀል መሀል ላይ እንትን ይላል የሆነ አይሰማም። ይሄ ብልግና ነው። አይ ተይችው፣ ይበሉ እስኪ

አሀ፣ ያንን የኔ እንዴት አወቅሽ? አሁን አላልካ አሁን አላልክም ያለኝ እኔ እኮ ሚስጥር ነው ነው አይ ካለ

ኧረ በጣም ዝምተኛ ነኝ፣ ግን ላይ ከተግባባው ምናምን አወራለሁ። ከተግባባ ምናምን ነገር እናወራለን። ሶ ኮንፎርተብል ለምትሆኚ ነው እንጂ አንድ ኮንፎርተብል ከሆንሽ በኋላ ግን ብዙ ኮንፎርተብል አንተ

አይ ጥያቄ ጠይቅ ሆ ምናምን እያሉ ነው። ሌላ ቀን አልኳቸው። ሌላ ቀን ሲመጣ ብሎም እጠይቅላቸዋለሁ። ችግር የለም። ሌላ ቀን ጠይቀናል። ስንት ዓመት ነው? ምን ይሰራላቸዋል? ግን ወንድ ችግር ችግር

ደግሞ ይነካል እንዴ? አራ ይነካል? አይ መደበብ ነው። እዚህ ጋር አንተን ቅድም የጠየኩህን ጥያቄ አለ ወይ የለ?

ይ ስታነት እንደዛ እያሉ ነው እና አይ፣ ለማንኛውም ግን ሌላ ቀን ወደ መከጣቀስ፣ አይ፣ የሆነ መልክት ላስተላለፍ ብዬሽ ነው።

እንጂ እንጂ እንጂ ምሳይ ልበላ አዘጋጅቼ የሌለብኝ አመል ረጋ ያለሽ ቤት ታዬ አላወቀኝ፣ አላወቀኝ ሸበላ ነው። ደግሞ ቤት ታዬ ሸበላ ሸበላውን ኬት እንደምታገኝ ወጣ ወጣ አፈስ አፈስ አፈስ።